ብዙ የመዳም ቅመሞች ምን ነገር ማይፈልጉትን ዛሬ ልናገር። ወደ አረብ ሀገር የመጣሁት ለስራ ነው፣ ለእኔም ለቤተሰቢም የተሻለ ኑሮ ስል ስደት እንመረጥ። አረብ ሀገር ከመጣውም በኋላ ጥሩ ሰራለው። አሰሪዎችን በሚገባ ይንከባከቡኛል፣ በቀኑም ይከፍሉኛል። አብሶ የመዳም ባል በጣም ነበር የሚጨነቅልኝ። ልጆች ሲሰድቡኝም ሆነ ሲገላምጡኝ ይቆጣቸዋል፣ ይከላከልልኛል። ከሚስቱ ጋር ሲሆን በሙሉ ስሜት ጠራኛል፣ ሚስቱ ከሌለች ግን ያቆላምጠኛል። ነገር ግን ቀስቀስ እያለ እንደሚወደኝ ሊያገባኝ እንደሚፈልግ እሺ ካልኩት የተሻለ ህይወት እንደሚኖረኝ በተለያየ መንገድ ይነግረኛል። እኔን ለማናገር መንገዶችን ሁሉ ይጠቀማል። እኔን ለማየት ምክንያት ይፈጥራል። እጄንም ለመንካት ሲል እሱ ማድረግ የሚችለውን ሁሉ ያዘኛል። ለመጀመሪያ ጊዜ እጄን የነካኝ የመኪና ቁልፍ አቀብኝ ብሎኝ ነው። ከዛ ስሰጠው አውቆ ሆን ብሎ እጄን ይነካኝ ጀመር። እኔም ምንም መካሪም ሆነ ከጎኔ ሰው ስለሌለ የሚለኝን ሁሉ ማመን ጀመር። እኔም ስለ ጉዳዩ ማሰብ ጀመርኩ። ከዛ አንድ ቀን ከስራ ቀርቶ ማንም በሌለ ጊዜ እና ወገብ ይንሽኝ አለኝ እኔ ምንቢ ስለው ስላመመኝ ነው እኮ ሌላ ነገር አታስቢ ምናምን እያለ ሊያሳምነኝ ሞከረ አይቻልም ስለው እሱ መጣና እኔ ለብዙ ነገር አስብሻለሁ አንቺ ለምን እንደዚህ ትሆኛለሽ ምናምን እያለ ከዛ ህይወትሽን መቀየር አትፈልጊ ለቤተሰብሽንም ህይወት መቀየር አትፈልጊ የእኔ ሚስት መሆን አትፈልጊም እያለ በንግግሩ አታለለኝ እኔም አምነው ጀመርኩ ስራ ያደከመኝ ና በፍጥነት በማደግ ተስፋ የቆረጥኩ ስለነበር በንግግሮቹ ታልዬ እንደሚፈልገው ሆንኩለት እየመጣ ይነካካኛል ተስፋንም በም ለሱ ይሰጠኛል። አንድ ሁለት ቀንም ከደሞዜ ጋር ተጨማሪ ብር ልኩልኛል። ምን አለፋህ ብቻ ወጥመድ ውስጥ እስክገባ ሁሉን ነገር ሞክሯል። ከዛም እኔ በምችላት ቋንቋ ጥያቄ መጠየቅ ጀምሩ። እንዴት እኔን አግብተ መኖር ትችላለህ? ሚስትህንስ ምን ትለታለህ? የት ስታሮረኛለህ ስለው ከፈለግሽ እዛ ሀገርሽ፣ ከፈለግሽ ፍሪ ቪዛ አውጥቼልሽ እዚ ትኖር ያለሽ። ሚስቴ ባትወድም አንቺን ባላገባ እንኳን ሌላ መግባቴ ስለማይቀር ምንም አታመጣም አለ። ንግግሮቹ እውነት መሰሉኝ። እኔም ቀረብኩት። ሰው ከሌለ ይመጣል፣ ይነካከኛል፣ ይስመኛል። ከዛም ወደ አሳፋሪ ተግባር ገባኝ። በዚህ ተግባራችንም ቀጠል እንዳላረግዝ ሁል የሚከታተለኛል፣ ይመክረኛል ስንገባ ነው ማርገዝ ያለብሽ ይለኛል። ይሄ ተግባራችን በጣም ሲያስጠላኝ ከዚህ በኋላ አይሆንም ብዬ ከለከልኩት። የሚገርመው ምንም የማላውቀው ሰው መሆን ጀመረ። ደካማ ጎኔን እየተጠቀመና እያራከሰኝ የፈለገውን ያደርግብኛል። ሲጨነቅልኝና ሲከላከልልኝ የነበረው ሰውዬ ጠፋ። ታገባኛለህ ወይስ ብዬ ጠየኩት። ሳያስጨርሰኝ ከት ብሎ እየሳቀ ከዚህ በኋላ እንደዚህ አይነት ጥያቄ እንዳይጠይቅኝ አንቺ እዚህ ቤት ሰራተኛ ነሻለኝ። እኔ መቆጣጠ ቁጥጥር ሲያቅተኝ አነባው። ሰው እንደዚህ ሆነሽ እንዳይመጣብሽ እያለ ትቶኝ ወጣ። በዚህ መሀልም ብዙ ስቃይና እንግልትን አሳለፍኩ። አሁን ሀገር ገብቼ ወደ ሌላ ቦታ ልሰራ ተመልሻለሁ። አሁን አሁን እንደዚህ አይነት ወሬን ከስደተኛ እህቶቼ ጋር ሳወራ ብዙዎች ጋር ተመሳሳይና ተቀራራቢ ነገር እንደሚፈጠርባቸው ሰማሁ። አንዳንዶች እንደኔ ይሸነፋሉ፣ አንዳንድ ጠንካራ እህቶቼ ደግሞ ራሳቸውን ይጠብቃሉ። እንደሰማችሁት ታሪኩ በጣም አሳዛኝና በጣም አስተማሪ የሆነ ታሪክ እንደሆነ ተስፋ አደርጋለሁ። ይህን ታሪክ ተንተርሶ እንግዲህ በጣም ብዙ አይነት ታሪኮች እንደመጡልኝ እና ከነዛ መሃል መርጬ ይህንን ብቻ እያቀረብኩላቸው እንደሆነ በዚህ አጋጣሚ ልነግራችሁ እፈልጋለሁ። በቅድሚያ ግን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰያቲዩብ ላይ ነው የምትገኙት። ይህን ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እና እንዲሁም ቪዲዮውን ስጀምሩ ላይክ እያደረጋችሁ እንድጀምሩ እንድታበረታቱኝ ይፈልጋለሁ። እንግዲህ ብዙ የአረብ ሀገርና የስደተኛ እህት ወንድሞች ብዙ አይነት መታለልና መሸወድ በብዙ ጊዜያቶችና በተለያዩ ጊዜያቶች እየመጡባችሁ እየተፈራረቁባችሁ እንደሆነ ግልጽ ነው። አሁን ዛሬ ደግሞ አስተማሪ ብዬ ያቀረብኩትን ታሪክ እንደሰማችሁት ነው። ከዚህ የምንማረው ነገር ቢኖር ሁላችንም ከሀገራችን ስንወጣ በመጀመሪያ ራሳችንን ለመቀየር እና ቤተሰቦቻችንን ለመቀየር እንደመሆኑ ያንን ነገር ሳንረሳ ሁልጊዜ ያንን ለራሳችን እያስታወስን መስራትና መለወጥ ነው የሚኖርብን። አንዴ ከሀገራችን ወጥተናል። ስለዚህም ብዙዎቻችን ሀገር ለቀን የሄድንበትን አላማ አላማችንን እንረሳለን። አላማችንን ሊያስረሳን የሚችለው ደግሞ አንደኛው ይሄ ፍቅር የሚባለው ነገር ነው። ፍቅር የሚባለው ነገር ምንም ያክል ሊያስኬደን እንደማይችል እያወቅ ነው እንገባበታለን፣ እንዲሁም እንሸወዳለን። አይደለም ከኛ ሀገር ሰው አይደለም ከአረቦች ጋር እንኳን እንሸወዳለን፣ እንታለላለን። በሐቅ የሚፈልግሽ አይነት ሰውን ከፈለግሽ ከዚህ በፊት የሰራሁልሽ ቪዲዮ አለ። በትክክል አንቺን የሚፈልግሽ ሰው በምን መንገድ እንደሚቀርብሽ ግልጽ ነው። ሌላ ምንም የሚያጠራጥር ነገር የለውም። ምናልባት አንቺ እየፈለግሽው ያለሽው ሰው ምናልባት የሐራም ሰው ከሆነ ወይም ከእስልምና ውጪ የሆነ ሰው ከሆነና እምነቱን ማያቅ ሰው ከሆነ በሌላ መንገድ ሊፈልግሽ ይችላል። በእውነትም ቢፈልግሽ ማለት ነው። ከዛ ውጪ ግን አንቺን በትክክሉ በአግባቡ አንቺን በቁም ነገር የሚፈልግሽ ከሆነ በምን መንገድ መምጣት እንዳለበት በጣም የተለያዩ ቪዲዮዎችን ሰርቻለሁ። ወደ ኋላ ሰርች እያደረጋችሁ ማየት ትችላላችሁ ማለት ነው። ስለዚህ ዛሬ ግን ላስጠነቅቃችሁ የሚገባው ነገር ምንድን ነው ካላችሁኝ፣ ብዙዎቻችሁ የምትሸወዱበት አንድ ነገር አለ። አንድ ሰው አፈቅርሻለሁ፣ እወድሻለሁ፣ እንዲህ እንዲያረግልሻለሁ እያለ ተስፋ በምላሽ ቁጥር አንቺ ተስፋ እያደረግሽ በዛ ተስፋ መኖርሽን ማቆም መቻል አለብሽ፣ ዛሬውኑ ማለት ነው። ምክንያቱም አንቺ የሚወድሽ እስከ መቼ እንደሆነ ልታውቂ ስለሚገባ ነው። አንቺን የወደደሽ እስከሚያገኝሽ ድረስ ነው። አንቺን የወደደሽ እጅ ውስጥ እስከሚያስገባሽ ድረስ ነው። ትክክለኛ ፍቅር እሱ ጋር ቢኖር ኖሮ እና አንቺን በትክክል ቢወድሽ ኖሮ በመጀመሪያ አንቺን ስለመውደድ ሳይሆን አንቺን ስለማፍቀር ሳይሆን የሚያወራው አንቺን ወደ ዲን እንድትመለሺ እውቀትን እንድታበዢ እንዲሁም ደግሞ የወደፊት የልጆች እናትና የእሱ ሚስት እንድትሆኚ ከመፈለጋ አንጻር የተለያዩ እስላማዊ ምግቦችን ይመግብሻል። አኗኗረሽን ይፈትናል፣ ያያል። ምናልባት መልክሽን አይቶ ከሆነ መልክ ይጦልጋል፣ ይከሽፋል፣ ወይም ከአንቺ የተሻለ ሌላ ሴት ይታያል። ወይም ደግሞ አቋምሽን ወዶት ከሆነ ከአንቺ የተሻለ አቋም ሊኖር ይችላል። እንዲሁም አቋምሽ ዛሬ ስራ ሳሰሪ ቁጭ ብለሽ ያበለጸግሸው አቋምሽ ነገ፣ ነገ ወዲያ ስራ ስትይዢ ያ የበለጸገው አቋምሽ ሙሉ ለሙሉ ብትንትኑ እንደሚወጣም ልታውቂ ይገባል። ሰውነት ይከዳሻል። ስለዚህ አንቺን እየወደደሽ ያለው ከምን አንፃር ነው? አንቺን እያፈቀረሽ ያለው ከምን አንጻር ነው? መጀመሪያ ታወቅ የሚገባው ጉዳይ ይህ ነው። አንቺን የወደደሽ የእውነት ቁም ነገርን አስቦ ከሆነ ከሻህዋ ከስሜት ጋር አያገናኘውም። ስለምታምሪ አቋምሽ አሪፍ ስለሆነ ወጣትነትሽ ጥሩ ስለሆነ ወይም ደግሞ ስራ ላይ በጣም ብርቱ ስለሆንሽ ምናምን አይደለም አያገናኘውም። ከዛ ውጪ የሆነ ነገር ነው የሚያስበው። ከዛ ውጪ የሆነ ነገር ላይ ደግሞ ብዙ ጊዜ አረቦች እንደማያስቡ ግልጽ ነው። ይህ ማለት ደግሞ ሁሉም አረቦች እንደዛ ናቸው ማለት አይደለም። በጣም ጥሩ የሆኑ አረቦችም አሉ፣ ዘራቸውን የሚያስቀጥሉ ትውልድን የሚያሻግሩ፣ እንዲሁም ዕውቀት ላይ በጣም ፎከስ የሚያደርጉ እንዲሁም ለነሱም ለራሳቸው ክብር የሚኖራቸው ለሌላውም ክብር የሚሰጡ የሆኑ አረቦች እንዳሉ ግልጽ ነው። በዚሁ ግን ተያይዞ ደግሞ በጣም ብዙ ብዙ ባለጌ የሆኑ አረቦችም አሉ፣ ሊታወቅ ይገባል። ይሄ ጉዳይ ማለት ነው። በዚህ ጉዳይ ላይ ልናፈር አይገባም። ብዙ አረቦች አሉ ሀበሻዎችን ሲያዩ በጣም የሚቅበዘበዙ ማለት ነው። ስለዚህ እናንተን ባዩ ቁጥር የተለየ ነገርን ከመፈለግ አንጻር ነው። አረብ ለአረብ በጣም ተሰለሻሽተው ሊሆን ይችላል፣ ነጭ ለነጭ ተሰለሻሽተው ሊሆን ይችላል። አሁን ደግሞ ነገሩን ቀየር ማድረግ የሚፈልጉም ይኖራሉ። በሚገርም ሁኔታ ወደ ኢትዮጵያ ራሱ የሚመጡም አሉ። ወደ ኢትዮጵያ መጥተው የኢትዮጵያ ሴቶችን የሚፈልጉ ስራዬ ብለው ለዚህ ብቻ የሚመጡ እንዳሉም ልታውቁ ይገባል። እናንተ ደግሞ እዛ ሄዳችሁላቸውና ወይም መጥፎ ጸያፍ የሆነ ሐሳብ ያላቸው ወንዶች አረቦች እናንተን በሚያገኙ ሰዓት የሚሆኑትን ነገር አያውቁትም። መጨረሻ ላይ ግን ማንነታችሁን ካወቁ በኋላ መጽሐፋችሁን ከገለጡት በኋላና ካነበቡት በኋላ ይጥሏችኋል፣ አይፈልጓችሁም ከዛ በኋላ ማለት ነው። ስለዚህ ክብራችሁን የምታስጠብቁት እናንተው ራሳችሁ ናችሁ። ከዚህ በፊት አንድ ታሪክን ሰምቻለሁ። ያን ታሪክ እናንተ ጋር ማቅረብ ባልችልም፣ ነገር ግን ታሪኩ በጣም አስተማሪ እንደሆነ አስባለሁ። ያም ምንድን ነው ከአረብ ልጅ አረገዝኩኝ አርግዤም ሰወልድ ነው፣ መጨረሻ ላይ እንደዚህ እንደዚህ ያደረጉኝ እያለች ስለነሱ ክፋት ትናገራለች። መጀመሪያ እንድታረግዝ ማን አስገደዳት? እሷ ራሷ ፈልጋ ተኝታለት ካልሆነ በስተቀር ወደ ሐራም ቦታ እስካልሄደች ድረስና እሱ ሲፈታተናት፣ ያኔ አላማዋን አቋሟን በግልጽ ካላሳየች በስተቀር ፈጽሞ ይሄን ነገር አያደርጉም። አንዱ ደግሞ አረቦች በጣም የሚያስደስተው ነገር ምንድነው ካላችሁኝ፣ ይፈራሉ። በጣም ፈሪዎች ናቸው። በሚስቶቻቸው ፊት መዋረድ አይፈልጉም። ሚስቶቻቸውም በጣም ነው የሚፈሩት። ስለዚህ እንደዚህ አይነት ጸያፍ ተግባርን በሚያደርጉ ሰዓትና ይሄን ነገር ለማድረግ በሚፈልጉ ሰዓት እናንተ ካገዛችኋቸው ነው ሊያደርጉ የሚችሉት ማለት ነው። እናንተ ካላገዛችኋቸው መጥፎ ፊት ካሳያችኋቸውና፣ ኮስታራነታችሁን አቋማችሁን ካዩ ይፈራሉ። ከዛ በኋላ አይጠጓችሁም፣ ከዛ በኋላ ይበረግጋሉ። አንዳንድ ሴቶች ይሄንን ታሪክ ከመስማቴ በፊት አንዳንድ ሴቶች እንደዚህ ተፈታትኖ የነበረ የአረብ ልጅ፣ እንደዚህ ተፈታትኖ የነበረ ቦሴ አስተዳዳሪ እያሉ የሚናገሩም አሉ ማለት ነው። ስለዚህ እህቴ እኔ የምመክረሽ ነገር የሚወድሽ ሁሉ ያንቺ ነው ማለት አይደለም ወይ ወይም ደግሞ አንቺ የምትፈልጊያቸው ሁሉ የአንቺ ናቸው ማለት አይደለም። የአንቺ የተወሰነልሽ አንድ ሰው አለ። ያ ሰው እስኪመጣ ድረስ ትግስት አድርጊ። ስራሽን ብቻ ስሪ። አላማሽ ላይ ትኩረት አድርጊ። ሁሌም ጧት ማታ መኖር ያለብሽ ለአላማሽ ነው። ከአላማሽ ውጪ ማሰብ በጀመርሽ ሰዓት ርካሽ ነው የምትሆኘው፣ ያረክሱሻል። እንደዚህ አይነት ወንዶች አሉ፣ ወጥመድ ውስጥ ሊያስገቡሽ የሚፈልጉ። በቅቤ ምላሳቸው ወደ ወጥመድ ያስገቡሽና መጨረሻ ላይ ልብሽን ይሰብሩታል። ከዛም በኋላ አንቺ ማላዘን ትጀምሪያለሽ። ያኔ ማንም አይደርስልሽም። ምን አለ በተማርኩ ኑሮ መጀመር መጀመሪያ ምን አለ በተጠነቀቅኩ ኑሮ መጀመሪያ እምትይበት ጊዜ እየሰፋብሽ ይመጣል ፀፀቱ እየበዛ ይመጣል ህይወትሽ በጠቅላላ እየተጨማለቀ ነው የሚሄደው ከዛ በኋላ ፍቅር የሚባል ውስጥሽ ላይ ይጠፋል። ለአንድ ሰው እምታፈቅሪው ፍቅር ይጠፋብሻል ምክንያቱም ትክክለኛ ቦታ ላይ ፍቅርሽን ስላልተገበርሽው ማለት ነው ይሄንን ማታደርጊ ከሆነ ትክክለኛ የአንቺ የሆነ ሰው ራሱ የመጨረሻ ላይ እሱም እንደሚጎዳ ልታውቂ ይገባል ምክንያቱም አንቺ መጀመሪያ ላይ አብረሻቸው የነበረሻቸው ሰዎችን በከፊል ተወጃቸዋለች አሁን ላይ ደግሞ ባልሽ የሆነውን ወይም የራስሽ አካል የሆነውን ሰው በከፊል ተወጃለሽ ሙሉ ለሙሉ ፍቅር አሰጪውም። እሱንም እየጎዳሽ እንደሆነ ራስሽንም እየጎዳሽ እንደሆነና የወደፊት ታሪክሽም እየተጨማለቀ እንደሆነ ልታስብ ይገባል ምናልባት አንዳንድ እህቶች ይሄ ታሪካችን ማንም አይሰማብንም ይሄን ነገር እኮ ማንም አያወቅብንም ለሀገራችን ወተን ነው እንደፈለግን እየሆን ያለ ነው እያሉ እንደፈለጉ እንደሚሆኑና የመጨረሻውን ማንነታቸውን ሲረዱ እንደገና መጸጸት ይጀምራሉ ራሳቸውን ማጣት ይጀምራሉ ራሳቸውን የሚያጡት በመጀመሪያ ደግሞ ልባቸውን ለሌላ አሳልፈው ስለሰጡ እንዲሁም የተለያዩ ወንዶችን በማወቃቸው የተነሳና የተሻለ ማንነታቸውን በማጣታቸው የተነሳ ነው ማለት ነው። ማንም ሰው ሲፈጠር ምርጥ ሆኖ ነው የሚፈጠረው። ያ አፈጣጠሩ ደግሞ አብሮት ይኖራል፣ ይቀጥላል። በኋላ ላይ ግን ሰዎች መጥፎ ያደርጉታል፣ እንዲሁም ሰዎች ጥሩ ያደርጉታል። ያንን ጥሩ ነገር ቀጥሎ እንዲሄድ ያደርጉታል። ስለዚህ መጥፎ ሰዎች ጋር በዋልሽ ቁጥር መጥፎ ነገርን እየተማርሽቶ ያለሽ ውስጥሽ ክፋት ብቻ ነው የሚያስበው። ወንዶች ሁሉም አንድ እንደሆኑ ነው የምታስቢው፣ ወንዶች ክፉ እንደሆኑ፣ ወንዶች ገላሽን ብቻ ስሜታቸውን ብቻ እንደሚጠብቁ ታስብ ያለሽ። ትክክለኛ ወንድም ሲመጣ ትጎጆዋለሽ ማለት ነው። ይህ አስተሳሰብ የሚመጣው በየዕለቱ የምታደርጊው በየዕለቱ አብረሽ የምትቆያቸው ሰዎች የእነሱ የነሱ ተግባር አብሮ እየተንጸባረቀ ውስጥሽ ላይ ሲሰባሰብ ነው ማለት ነው ስለዚህ ይሄንን ማድረግ የለብሽም በፍጹም ማንነትሽን መቀየር የለብሽም ጥሩ ነሽ አንቺ ስትፈጠሪ አላህ ሱብሐነሁ ወተዓላ ምርጦን የፈጠረሽ ምርጥ አድርጎሻል ከሴቶች መካከል ጀግና የሆኑ ሴቶች አሉ ማንም እንዳይነካቸው ራሳቸውን ሲጠብቁ የነበሩ ለምሳሌ መሪየምን መጥቀስ ትችያለሽ ወለም የምሰስኒ በሸር ማንም ሰው ሰውኮ አልነካኝም በማለት የምትናገርበት በሙሉ አንደበቷ ማለት ነው ኮንፊደንስሽ ሁሉ ታጫለሽ። መጨረሻ ላይ ማንነትሽን እያጣሽ በምትሄጂ ሰዓት ከራስሽም አልፈሽ ሰዎችን ከሰዎችም አልፈሽ ልጆችሽን ሁሉ ልትበድይ ስለምትቺ ማንነትሽን እንዳትለቂ። ገላሽን ዝም ብለሽ ለማንም ሰው መስጠት የለብሽም ፈጽሞ። አንቺን የሚወድሽና አንቺን ሊያገባሽ የሚፈልግን ሰው በእርግጠኝነት ታውቂዋለሽ። ውስጥሽን ግን በደንብ መርመሪ፣ መጀመሪያ ራስሽን መጀመሪያ ፈትኝው። በስሜት አትነጂ። ጥሩነትሽን እንዲቀይሩብሽም አትፍቀጅላቸው።